ይህ የአሁኑ ትውልድ በኩራት ከሚያነሳቸው ደግሞ ለቀጣዩ ትውልድ ከሚያሻግራቸው ታላላቅ ፕሮጀክቶች መካከል ታላቁ ህዳሴ ግድብ በቀዳሚነት ይጠቀሳል። ይህ ፕሮጀክትን በአሁኑ ሰዓት ወደ መጋባደዱ ሪቫኑ የሚቆረጥበት ጊዜም እየተቃረበ ይገኛል። ለመሆኑ ታላቁ ህዳሴ ግድብና የአሁኑ ተተኪ ትውልድ ምን ትስስር አለው? ምን ያገናኘዋል? ምን ስሜት አላቸው? የሚለው ለሚካፈል በምኒልክ ከአንደኛ ደረጃ ትምህርት ቤት ተገኝተናል። ከእነሱም ጋር ቆይታ ምናደርግ ይሆናል አባይን የማውቀው በፊት ወደ ግብጽ አፈራችንን ይዞ ውሃው ይሄድ ነበር። እና ደግሞ ቦታው የሚነሳው ከሰከላ ከሚባል ቦታ ነው የሚነሳው እና ደግሞ ተነስቶ ወደ ግብጽ እየሄደ አፈራችንን ለማፈራችን እየሸረሸረ የእኛን ነገር እያጠፋ ነው። እና አባይ ግድብ ለእኛ ብዙ ነገር ያደርግልናል። ለምሳሌ ለኤሌክትሪክ ምንጭነት ይጠቅመናል። ኤሌክትሪክ ምንጭነት የሚጠቅመው በውሃ ወይም ደግሞ በአባይ ግድባችን ለም አፈራችን ይጠቅመናል። እናም ደግሞ ውሃው ኤሌክትሪክ ያመነጭልናል። ያንን ኤሌክትሪክ እየሸጥን ለኢትዮጵያ ብዙ ገቢዎችን ማግኘት እንችላለን። ኢትዮጵያ ውስጥ አባይ ብለን ብናውቀው በውጮች ናይል በሚባል ስም የሚታወቀው ናይል የሚባለው ከኢትዮጵያ በመፍሰስ ወደ ሱዳን የሱዳን ዋና ከተማ ካርቱም በመሄድ እንዲሁም ደግሞ ከዓለማችን ትልቁ ፏፏቴ ከቪክቶሪያ ፏፏቴ ደግሞ ነጭ አባይ በመምጣት ከኛ ከኢትዮጵያ ሀገራችን ደግሞ ጥቁር አባይ በመምጣት ሱዳን ዋና ከተማ ላይ ካርቱም በምትባላት ከተማ ላይ ይደባለቃሉ። በተደባለቁበት ሰዓት ናይል የሚባል ወንዝ ይሰጣሉ እና እንደዛ ናይ የሚባል ወንዝ ከሰጠ በኋላ የሚገባው ወዳረሻ ይመስ ሜዲትራኒያን ባለው በተለያየ አጋጣሚ በተለያየ ጊዜ ወይ ወደ ገጠር ሄዳችሁ ከሆነ አባይ ሲገደብ ትልቁ ጥቅሙ ያመጣል ተብሎ ከሚታሰበ አንዱ ኤሌክትሪክ ያመነጫል ነው አደለ? በተለይ ገጠር የሚኖሩ እንደዚህ ጭራሮን ማገዶን ተሸክሞ የሚኖሩ በኩራዝ የሚያጠኑ ብዙ ተማሪዎች ብዙ ሰዎች አሉ። እና አባይ ሲገደብ በተለይ ገጠር አካባቢ ምን ያህል ጥቅም ይኖረዋል ብላችሁ ታስባለ? እኔ ሕፃን እያለሁ ወደ ገጠር ወደ በሄድኩበት ሰዓት ብዙ ብዙንት ብዙ ውጣ ወረዶችን አልፈው ነው ምግብ የሚሰሩት። ማታም መብራት ለማግኘት ተቸግረው በኩራዝ በኩራዝ ነገር ምናምን ነበረ አብርተው እሳት አብርተው የሚጠቀሙት። አሁን ግን አባይ ሲገደብ የገጠር ከተማ በሙ- በሙሉ ኤሌክትሪክ እየተስፋፋ ኤሌክትሪክ እየተመነጨ ሁሉም ቦታ ላይ መብራት መብራት እየመጣላቸው አሁን በተስተካከለ ሕይወት መኖር ጀምረዋል። የአባይ መገደብ ለኢትዮጵያ በጣም በጣም ብዙ ጥቅም አለው። በሌላ ቦታ ያሉ ከአዲስ አበባ ውጭ ያሉ ቦታዎች በጣም ችግር ላይ ናቸው፣ በመብራት ምክንያት ተማሪዎችም ተምረው መጥተው ለማጥናት አይችሉም። ምክንያቱም መብራት የለምና ስለማይታያቸው በጣም በቃ ችግር ላይ ነው። ለምሳሌ አሁን በእንጨት ነው እዛ አካባቢ የሚሰሩት፣ በኩራ በሻማ በተለያዩ ነገሮች ይሰራሉ፣ በባህላዊ ነገሮች። ግን ኤሌክትሪክ ማመንጫ አለን እየሰራ ነው ነው ትንሽ ጊዜም ነው የቀረው። እና ደግሞ ጥሩ ደግሞ በጣም አሪፍ ቢኒያም ደግሞ ግጥም አለኝ እያለ ነው አ ስለ ዳሴ ግድም እስኪ ግጥምን ደግሞ አቅርበው። የግጥሜ ርዕስ አባይ እንደ ምጽአት ቀን እለትን ቆጥሬ ወራትን ደምሬ አባይን ስጠብቅ ዘመንን ቀምሬ ቀናቱን ማለፈ ዘመኑን ከነፈ ተስፋ እንደ ህወት በፊቴ ረገፈ። ሀገሬ ተራበች ባዳዎች ጠገቡ በፈሰሰው ወርቄ ተውበው አበቡ። ቀንም ቀናት ወልዶ ዘመናት ነብገዱ አባይ ተመለሰ ሀገሬን ተማዶ የዘመን ምህላ ከአምላክ ደረሰ እንባችንን ሊያብስ አባይ ተመለሰ ኬጂ ስሪ ያለው ብር አዋጥቻ ያለው ኬጂ ስሪ ላይ ብር አዋጡ ሲባል በጊዜው ብር ስለማንይዝ ለቤተሰቦቻችን ወረቀት ተሰጥቶ ነበረ ወረቀት ተሰጥቶ ነበረ የተከፈለው ያን ስከፍል ደስ ደስ ነበር ያለኝ አባይ። ምክንያቱም የሁላችንም ነው፣ ግን ያወጣሁት ሁለት ያክፍል ላይ ነበረ እና በወጡ ሰዓት ማንም እጃቸው ላይ ብር የለም፣ ግን ጠይቀን ነበር፣ ከሁላችን ጠይቀን ነበር። ያወጣ ነው ለኢትዮጵያ፣ ለሁሉ ለሌላው ሳሳይሆን ለእኔም የኤሌክትሪክ ኃይሉን ደሞ ለጥቅሙ ስለሚደርሰን ያወጣው ነገር ባኩ ነው አይቀርም፣ ሶ ባኩ ነው በሚቀር ነገር ላይ ገንዘብ ከምናወጣ ይለቅ የኢትዮጵያ ትልቅ ግብ ያለው ወንዝ እንደሞ ይመጣ ለእሱ ትንሽ እርዳታ ብናክ መልካም ነው ቢያስባለሁ አባይ ግድብን ከሰባት ከስድስት ወር በኋላ ያልቃል ያንን ግድብ ሰርቶ ለቀጣዩ ትውልድ ካስተላለፈ በኋላ እኛ ተማሪዎች ያለውን የተፈጥሮ ሀብቶች በብዙ ሳናመናምን ለጠጣው ትውልድ እንዲበቃ አድርገን በተመጠነ መልኩ ሰርተን ጥሩ ቦታ ደርሷል። አሁን ማመስገን የምፈልገው አባይን ቀን ከሌት እየሰሩ እየሰሩ ደከመኝ ሰለቸኝ ሳይሉ አባይን የገደቡልን ሰዎች ሰዎች ኢንጂነሮች እና መንግስቶቻችን አዋጥተው ለፍተው ደክመው አባይን በመገደባቸው ማመስገን ፈልጋለሁ።